አሁን የውይይት መድረክ ዝግጅታችን የሚቀርብበት ነው። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር በምህፃሩ ኢህአዴግ ዘጠነኛ ጉባኤውን ባለፈው ማክሰኞ አጠናቋል። የተለያዩ የፖለቲካ ተንታኞች እንደሚስማሙበት የዘንድሮ የኢህአዴግ ጉባኤ ከቀድሞቹ በብዙ ጉዳዮች ቢለይም ዋነኞቹን ቢያንስ በአራት መፈረጃ አይገድም ይላል። የዛሬው እንውያይ መሰናዶ የፕሬስና የሃይማኖት ነፃነት ረገጣን ጨምሮ የሰብአዊ መብት ጥሰት አራቱ አበይት ጉዳዮች ውስጥ እንደሚካተቱም ይጠቅሳል። ለመሆኑ የዘንድሮውን የኢህአዴግ ጉባኤ ለየት ያደረጉት እነዚህ አራቱ አበይት ጉዳዮች ምንድን ናቸው? ነጋሽ መሐመድ ውይይቱን መርቶታል። ሙሉ ዝግጅቱን አብረ እንድንከታተለው የአክብሮት ግብዣዬን አቀርባለሁ። ቆይታችሁ አሁንም ከኛ ጋር የኢትዮጵያ ገዢ ፓርቲ የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ በምህጻሩ ዘጠነኛ ጉባኤውን ባለፈው ማክሰኞ አጠናቋል። ጉባኤው የተካሄደው ከዚህ ቀደም እንደሚደረገው ሁሉ አባል ፓርቲዎች በየራሳቸው ጉባኤ መሪዎቻቸውን ከመረጡና ውሳኔዎችን ካሳለፉ በኋላ ነው። የዘንድሮውን ጉባኤ ምናልባት ከስከዛሬዎቹ የሚለዩት ግን ብዙ ክስተቶች አሉ ዋነኞቹን ብዙ የፖለቲካ ተንታኞች እንደሚስማሙበት በአራት መፈረጃ አይገደም። የድርጅቱ አንጋፋ መሪና የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ካረፉ በኋላ የመጀመሪያው ጉባኤ በመሆኑና የመለስ ሞት የአባል ድርጅቶችን ወይም የባለስልጣናትን ሽኩቻ አንሯል በሚባልበት ወቅት መደረጉ አንድ መተካካት የሚለው የኢህአዲግ መፈክር በደመቀበት ወቅት መደረጉ ሁለት ገዢው ፓርቲ በመልካም አስተዳደር እጦት፣ የፕሬስና የሃይማኖት ነጻነት ረገጣ ሰዓታን ጨምሮ በሰብአዊ መብት ጥሰት እና በሙስና የሚሰነዘርበት ወቀሳ ባየለበት ወቅት ሶስት እና የኢህአዲግ የአምስት ዓመት የልማትና የለውጥ እቅድ አጋማሽ ጊዜ ላይ በሚገኝበት ወቅት መደረጉ አራት ናቸው የዛሬው ውይይታችን ትኩረትም እነዚህ አራት ጉዳዮች ናቸው። የምንቃኘው ግን በደምሳሳው ነው። በዝርዝር ለማየት ጊዜ ስለሌለን ሶስት እንግዶች አሉን። የመጀመሪያው አቶ አስጊደ ገብረስላሴ የህወሀት መስራችና የቀድሞ ነባር አባል ናቸው። ሁለተኛው አቶ የማነ ናግሽ የፖለቲካ ተንታኝና የሪፖርተር ጋዜጣ የፖለቲካ አምድ አዘጋጅ። ሦስተኛው ጋዜጠኛ ተመስገን ደሳለኝ የ ታገደችው የፍትህ ጋዜጣ ዋና አዘጋጅ ናቸው። እንግዶቻችን በውይይቱ ለመካፈል ፍቃደኛ በመሆናችሁ በጣም አመሰግናለሁ። በውይይቱ እንዲካፈሉ የተለያዩ የኢህአዴግ ባለሥልጣናትን ለመጋበዝ ሞክረን ነበረ። ካገኘናቸው ገሚሱ ጊዜ የለንም ሲሉ፣ ገሚሶቹ ደግሞ ሙሉ በሙሉ ፈቃደኞች አይደለንም ብለዋል። ወደ ውይይቱ እናመራለን። የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ በአንድ ወቅት የሀገር መሪ ለመሆን አስበው ያውቁ ነበረ የተብለው ሲጠየቁ ትግሉ የተሰዋውን ወይም የደከመውን ሌላው እየተካው የሚሄድ በሳቸው የያኔ አገላለጽ የቅብብሎሽ በመሆኑ እሰዋለሁ እንጂ መሪ እሆናለሁ ብዬ አስቤ አላውቅም አይነት መልስ መስጠታቸውን አስታውሳለሁ። የመለስ ሥራ ደርሶ ካረፉ ወይም በኢህአዴጎች ቃል መሥዋዕት ከሆኑበት ጊዜ ጀምሮ እስካሁን እንደምናየው ግን ጓዶቻቸው እሳቸውን ከመተካት ይልቅ እሳቸው በሌሉበትም እሳቸውን መከተሉን የመረጡ ነው የሚመስሉት። አቶ አስገደ፣ ከርሶን የሚጀምረው በዚህ ጉዳይ ላይ የተለያዩ መጣጥፎችን አስነብበውናል። የዘጠነኛው የኢህአዴግ ጉባኤ አብይ መፈክርም በመለስ አስተምህሮዎች ጠንካራ ድርጅትና የልማት ኃይሎች ንቅናቄ ለህዳሴያችን የሚል ነበረ። ምክንያቱ ምን ይሆን? መለስን የሚተካ ሰው ኢህአዴግ በማጣቱ ነው? በድርጅቶች ወይም በከፍተኛ መሪዎች መካከል ያለውን ሽኩቻ ለማለዘብና ለማቃለል ነው? ከልብ ማዘን ያስከተለው ይሆን? ወይም ደግሞ ተመስገን በአንድ ጽሑፉ እንዳለው የመለስ አምልኮ ይሆን? አሁን የኢህአዴግ አባላትን እንዲህ የሚያደርገው ጠቅላይ ሚኒስትር መለስ ለስልጣን ታግዬ አላውቅም ብለው ተነግሮ ለኛል። እኔ በአስራ ሰባቱ አመት ግል በአንዳንድ ጽሁፍ እንደዘመዝኩት አቶ መለስ በዛን ወቅት በካድሬዎችን ተጽዕኖ በማሳደር እሳቸውን ታዋቂነት ለመፍጠር ብዙ ይቁሩ እንደነበረ አውቃለሁ። በህወሀት የሀደጉ አመራሩ አጠቃላይ ሳየው አንድ ምላስ፣ አንድ ራስ፣ አንድ ተግባር ነበር። በኋላ ከአስራ ዘጠኝ ሰማንያ ሶስት ዓመተ ምህረት ደግሞ ስራዎች ሌሎች ይሰሩታል፣ ግን ግለሰቦችን አመልሶት እየተፈጠረባቸው የሚወጡበት ወቅት አስታውሳለሁ። አሁን እንግዲህ የእግዚአብሔር ጉዳይ ሆነና አቶ መለስ ዜናዊ አለፉ። ካለፉ በኋላ እንግዲህ አሁን ያሉ መሪዎች ለምንድን ነው እንደዚያ የሚያደርጉት የሚል ነገር የሁሉ ጥያቄ ነው። በእኔ እምነት ግን በሀያ ስምንት አመት ውስጥ የተደረገው በሙሉ የመለስ አድርገው ማቅረባቸው ለወደፊት ለሚሰሩት ነገር በህዝብ እኛም ተቀባይነት ይኖረናል የሚል እንድምታ ነው የሚሰጠኝ። ለእኔ ጠቅላይ ሚኒስትር የኢኮኖሚ መሐንዲስ፣ የሚሊተሪ ሳይንስ መሐንዲስ፣ የማህበራዊ ጉዳዮች መሐንዲስ፣ በሙሉ መሐንዲስ አድርገው ሲያቀርባቸው ለመሆኑ እነዚህ ሰዎች እንደ ውስጥ ምን እየሰሩ ነው ያሉ የነበሩ የሚል ጥያቄ ያነሳለሁ። እንደዚህ አይነት ሀሳቦች እንደ መዝሙር አድርጎ መሄዳቸው ለነሱ ለሚሰሩት ዝክመት ሽፋን አድርገን መውሰድ። በእኔ በኩል እንግዲህ ጠቅላይ ሚኒስትር መለስ በዚያ በፖለቲካ አስተማሪነት በአባይ ጸሐዬ ስር ሁነው ማርክሲዝም ሌኒኒዝም፣ በተለይ ደግሞ የአልባንያና የቻይና ሪት ዓለም አክራሪ እንደነበረ በዛ ደግሞ በጣም ያው ተወጣላቸው ሰው እንደነበሩ ያምናለሁ። ነው ሁለት ሶስት ጊዜ ካድሬ አስተምረውኛል። እኔም አማኝ ነበርኩ። በአስተማሪ መሰረት ይሄ የራሳቸው ስራ ነው፣ ሌላ ግን የራሳቸው ስራ አይደለም። ስለዚህ አሁን ሁሉም ነገር መለስ የሚል ነገር አሳፋሪ ነው። ከሰማንያ እስከ አንድ መቶ ሺህ ወጣት ተሰውቷል። ጠቅላይ ሚኒስትር መሪች በሚኒስተር ሳይንሱ ምንም ቅርበት አልነበራቸውም። በተረፈ ግን አሁን ያሉ መሪዎች ለወደፊቱ ለሰላሳና ለአርባ ዓመት አለን ለሚሉት ነገር ህዝብ ለዛና አምኖ እንዲገዛ ለማድረግ ነው እንጂ ለህዝቡ ምንም እኔ ጥቅም ያለው አይመስለኝም። እሺ አቶ የማነ በአቶ አስገደ ሀሳብ ይስማማሉ? አጠራጠራ አድርጉልን፣ ሀሳባችሁን አመሰግናለሁ ነጋስ። አቶ አስቀደር ባቀረቡት ነገር ሙሉ ለሙሉ ያልስማማቸው ላይ አንዳንዶቹም የጠቅላይ ሚኒስትር መለስ በፖለቲካውም በኢኮኖሚውም በሌላውም ዘርፎች የጎላ ሚና ነበራቸው። ያንን መካድ አንችልም። ከዚያም አልፎ የክልሉ የምስራቅ አፍሪካ እንደ ሰላም ጠባቂ ተደርገው ነበር የሚታዩ አለም አቀፍ ሰቱ ናቸውም። ያው እንደምታውቀው ነው ነገር በጣም ወሳኝ የሚባሉ የቡድን ስምንትና ቡድን ሃያም ጨምሮ ተሳታፊ መሪ ነበሩ። ስለዚህ ለምን ጎሉ ከሞት በኋላ ይህን የኢህአዴግ ዋና አጀንዳ ለምን ሆነ የሚለው ሁለት ነገር ነው ያለው። አንደኛ መጉላት ነበረባቸው፣ የራሳቸው ብቃት፣ የመሪነት ብቃታቸው በጣም ከፍተኛ ስለነበረ እሳቸውን የሚጠጋ መሪም በኢህአዴግ ውስጥ አልነበረ ማለት ይቻላል። ያ የሆነበት ምክንያት ዳራ ቅድም አቶ አስገደ ካሉት ነገር ሊሆን ይችላል። ከዚህ በፊት ሶስት መተካካቶች እንደተደረጉ ነው የማውቀው በረሃ ላይ የአቶ ደዘራጤና የአቶ አረጋዊ በርሄ ቀስ በቀስ ከህወሀት እንዲገለሉ ተደርገዋል። የእሳቸውም ከፍተኛ ሚና ነበረበት። ከዛም በኋላ የዘጠና ሶስት የህወሀት ክፍፍል ያ ትልቅ ነገር ነው። ስለዚህ ጠቅላይ ሚኒስትር አቶ መለስ በድርጅቱ ምንም አይነት ተቀናቃኝ እንዳልነበራቸው ምንም ጥያቄ የለውም። ያ የፐርሶናል ከልት እንዲፈጥሩ አድርጓቸዋል። ከፍተኛ የፖለቲካ ስም ያላቸው እና ማንም ኮሽን የማያደርገው ስልጣን የነበራቸው ሰው ሆኗል። ከዘጠና ሶስት በኋላ የእሳቸው የፐርሰናል ብቃታቸው፣ የንግግር ክህለታቸው፣ የኢኮኖሚና የፖለቲካ እውቀታቸው ያንን ነገር እንዳለ ሆነ ማለት ነው። ሁለተኛ ግን ፓርቲው የተለያዩ ጥያቄዎች እየተነሱበት ስለሆነ የመከፋፈል ነገር ሊመጣ ይችላል። ከህዝቡም የሚነሱ የኑሮ ችግር አለ፣ የሙስና ጥያቄዎች አሉ፣ ብዙ ብዙ ነገሮች። እነዛ ነገሮችን ለመሸፈን እየተጠቀምበት ይመስለኛል። ያንን እንዴት ነው የተቻለው? ያው ህዝቡ ሀዘን ውስጥ ነው ያለው። ምንም ይሁን ምንም እንደ መሪ ሐዝነዋል። ሰው በጠቅላይ ሚኒስትር መለስ ማዘኑ ሌሎች ጥያቄዎች ለመሸፋፈንም ሊሆን ይችላል። ያንን ነገር እንደ አጀንዳ መጠቀሙ ፓርቲው ወይ አለ የሚባለው ልዩነትን ለማጥበብም ሊጠቀምበት ይችላል። ተመስገን የመለስ አምልኮ የሚል የመጣጥፍ መድብልህን ካሳተምክ ምናልባት ካልተሳሳትኩ ወደ ሁለት ዓመት እየተጠጋ ነው። ምንድን ነው ምክንያቱ ኢህአዴጎች አሁንም ከመለስ አመራር ጋር በመለስ መርሆ የማለታቸው ምክንያት በአጭሩ ውስጥ ያስረዳን። አቶ መለስ በሕይወት በነበረበት ጊዜ በጣም ጠንካራ ሆነ ተቃሪም በሆን ከጉዳት ነው መያዘ ሰው ነበረ። ህወሀት ለሁለት ሲከፈል ህወሀት ውስጥ የነበሩ በጣም በጠንካራ እና አቅነ የነበራቸው የአመራር አባላቶች ተባረን የቀሩት የተወሰኑ ነበሩ። በገዛ ውስጥ አቶ መለስ ሰውን በመውጣት

በጠቅላላ ፓርቲ የተፈጠረ ችግር በህበር ከነበረ የሞከረበት ሁኔታ ነበር። አሁን የህዲግ አመራር ከመለስ ፍቅር አይደለም

ማግኘት የሚገባኝን ያክል ስልጣን አላገኘሁም፣ በሚል በአዴን ደግሞ በመለስ የመጨረሻው የስልጣን ዘመን በተለይ ጠቅላይ ሚኒስትር መለስ ወደ ደቡብ ስላመሩ አጣሁ ያለውን ስልጣኑን ለማስመለስ፣ እንዲህ አይነት በድርጅቶችና በባለስልጣናት መካከል ስልጣን የመያዝ ሽኩቻ እንደነበረ በሰፊው ሲጻፍ ነበረ። በጉባኤው ሂደትና ማብቂያ ላይ እነዚህ ነገሮች ተንጸባርቀዋል። የማነ ቅድም ጀምረህልኛል፣ በዛው ቀጠለልኝ። ዋናዎቹ የዚህ ስልጣን ሽኩቻ የሚለውን አንድ ቅድም ያነሳውን ነገር ነው። ራሳቸው ጠቅላይ ሚኒስትር መለስ ላይ በጣም ፎከስ ማድረግና የሳቸው አመራር ላይ የሳቸው አጀንዳዎች ላይ በጣም ፎከስ ማድረግ ራሱ ያንን ለመሸፋፈል ቅድም እንዳልኩ የተጠቀሙበት ነገር ይመስለኛል። ና ሽኩቻው ነበረ ማለት ነው። አይ ነው እርግጠኛ መሆን አልችልም፣ ምን ያህል ሽኩቻ እንደነበረ። ነገር ግን ሽኩቻው ከዚህ ከመተካከቱ አንሳር ቀጥታይ ነገር ይመስለኛል። ምክንያቱም ሽኩቻ ሊፈጥሩ ይችላሉ ተብለው የሚጠረጠሩ ሰዎች ወይ የሚነገርላቸው ሰዎች እኮ ኦልሬዲ መተካካት ስም ወይ በተለያየ መንገድ እንትን እየሆኑ እየተገለሉ ነው ያሉት እና ያንን ራሱ የቻለ ሌላ ነጸብራቅ ነው። ይህ ሰባት አንድ ጊዜ አስተያየት ለመሰ ባጭሩ፣ አይ መጀመሪያ መተካካት በህወሀት ከአሁን በፊትም ተደርጓል የሚባል ነገር አልተደረገም በመሰረቱ ንግድ የዘር አጽር በሚከፋፈሉበት ጊዜ የፖለቲካ አስተሳሰብ የአይዲሎጂ ልዩነት ነበረ። ዲሞክራሲያዊ ባልሆነ መንገድ ደግሞ እነዚህ ሰዎች ተገለሉ። ሌላ አቶ መለስ ታዋቂ ነበሩ ብልህ ነበሩ። እዚያ እንትን አልልም። አንድ ነገር ግን የአቶ መለስ ታዋቂነት የኢህአዴግ ህወሓት አመራር ቁንጮ በመሆናቸው የሁሉም ሀሳብ ይዘው የሚመጡ እንጂ የአቶ መለስ ልዩ ብቃት አይደለም። የብዙሀንን እውቀትና ብቃት ይዘው ወደ ቁንጮ ስለመጡ በሀገራችን ባህል አንድ ቁንጮ የሚያደርገው ነገር በሙሉ በኋላ ያለ ገፊ ሀይል ሳና ሳንረዳ እሱን ማድነቅ ይሁዳቸው ስለሆነ ነው። ሌላ እዚህ በመከ በጉባኤ በሚመለከት ለምሳሌ በህወሓት ላይ ከወሰድን ብዙ የሚወሩ ነገሮች አሉ። መተካካት የሚል ነገር ግን እኔ በመሰረቱ የሚወስደው ሰዎችን መቀየር አይደለም። ፓርቲዎች በህገ ደንባቸው አንድ መሪ ስንት ጊዜ ይቆያል የሚል በህግ ያስቀመጡት ነገር የለም ጠቅላይ ሚኒስትር መለስ 21 አመት መርቷል። አንዳንድ ጋዜጠኞች ሲጠይቋቸው አሁንም ይቀጥላሉ ወይ ሲባሉ አይ ድርጅት እንዳለኝ ነው የማደርገው ስለዚህ ህወሀት ኢህአዴግ መተካካት የሚባል ነገር ድሮም አልነበረም በኋላ በሀያ አንድ አመት አልነበረም። አንድ መሪ ረጅም ጊዜ ከተቀመጠ ወደ ብልሽነት ይመራል። ስለዚህ በሌሎች ሀገሮች እንደሚሄደው የተገደበ ገደብ አለው። በኢህአዴግ ግን ገደብ የለውም። አሁን የተደረገው መተካካትም ለአገሪቱ ለውጥ ያመጣል ተብሎ በራሱ በኢህአዴግ ውስጥም የተመረጡ ሰዎች አልሞጡም። ከመጀመሪያ ከጅምር ጀምሮ በዘመድ አዝማት በጋብቻ በጓደኝነት እየተመለመለ የመጣ ነው። ስለዚህ ኤናም አይደለም ይለም። አሁን ሽኩቻ አሁንስ ወደ ሽኩቻ ልግባ። ከጉባኤ በፊት በመንግስት መሪዎች የጠራ ጉባኤ እናደርጋለን በመርፌ አይን ማለፍ አለበት የሚል በየቀበሌውና በየወረዳው በየዞኑ ፕሮፓጋንዳ ነበረ፣ እንደዚህ አይነት ቅስቀሳ። በሰላሳ አምስት አመት ውስጥ አላየ ነውም። ወደ ጉባኤ ስንመጣ ደግሞ የተገለሉ ሰዎች አቅም እናያለን። በሽምግልና በህመም ብቃት ግልጽ አይደለም። በብቃት ካለው አሁን ያሉ መጥ ያለው ወደ መድረክ ውቅናቸው ብቁ አይደለም። የትግራይ ሕዝብ ያውቃቸዋል፣ የኢትዮጵያ ሕዝብ ያውቃቸዋል። ቡድን መፍጠርና እንደ የራስ ሰው ማስጠጋ፣ ሌላ በአማራ ምን ብንወስድ፣ አዲሱ ለገሰ ባለፈው መለስ በነበሩበት ጊዜ ወርደዋል፣ መተካካት ተብለዋል አሁን መተካካት ለዋሽን ሽልማት ሰጧቸው፣ ሁሉም ነገር ተብለዋል። አሁን እንደገና ተመልሶ ወደ አመራሩ መጡ። ይህም ግልጽ አይልቅም። ብቃት ስላላቸው ነው መጀመሪያም ቀንሳቸው ትክክል አይደለም። ስለዚህ በአሁኑ ጉባኤ ኢህአዴግ ጉባኤ ሆ በህወሀት ጉባኤ ብዙ ጅምብር ያለው በውስጡ አንድ ሽኩቻ እንዳለ የሚያሳይ ግምት ነው ይሄ። አመሰግናለሁ። አቶ አስገደ ሁለቱ ርዕስ ተቀላቅሏል። አሁን መተካካትና ሽኩቻ የሚለውን ተመስገን፣ ትሰማኛለህ? ሀሎ፣ ተመስገን ትሰማኛለህ? ሀሎ፣ እንደገና እንሞክርለታለን። የማነስ ለመተካካት ያነሳውን ጨርስልኝ እስከዛ ድረስ ቅድም እንደጀመር ነው ነው ለዚህ ሶስተኛ ፌዝ ነው በጠቅላይ ሚኒስትር መለስ እይታ ይሄ መተካካት ሌላ ስም ይሰጠው እንጂ የሶስተኛ እንትን ነው። አሁን ከጠቅላይ ሚኒስትር ሞት በኋላ ያ የመተካካት መርሆም ሁሉ አጠቃላይ እሳቸው ናቸው ያዘጋጁት። ከእሳቸው በኋላ የሆነ በኮንፊዥን ውስጥ የገባ ይመስለኛል። ህወሓት ውስጥ የተፈጠረው ነገር አለ እዛ ውስጥ የተፈጠረው ነገር ፓብሊክ የሚያወራውን ነገር እውነት ሊሆን አይሆን አንዱ ወገን በሌላ ወገን ላይ የመዝመን ስል ነበረ ከጉባኤው በፊት ቅስቀሳ ሲያደርግ ነበር የሚባል ነገር አለ። እሱ እርግጠኛ መሆን አንችልም፣ ግን እርግጠኛ መሆን የምንችለው በውጤቱ ላይ ለምሳሌ በሁለቱም ከዘጠኙ ከማዕከላዊ ኮሚቴ ከተወገዱ ሰዎች በአቶ አርከብና የአምባሳደር ብርሃኑ ገብረ ክርስቶስ ምንም የሚዋጥ ነገር አይደለም። ምክንያቱም እነዚህ ሰዎች ገና በጣም ብዙ ነገር ማበርከት የሚችሉላቸው እድሜያቸው ከተባለ ቅድም አቶ አስገደ ስላነሱት ነው የመተካከት የሚባለው መርህ ራሱ ግልጽ የሆነ መስፈርት ያልተቀመጠበትም ያ ያ ይመስለኛል ዋነኛው ችግሩ። ሜይ ቢ ይሄ በመተካካት ደረጃ ይሆናል እ በሌላም ነገር እንደዚህ ነገር ሊሆን ይችላል። በነገራችን ላይ ይሄ የመለስ ራእይ የመለስ እንትን እየተባለ ያለው እሳቸው ውስጥ ሆኖ ብዙ ነገሮች ምስጢሩ ያልገባቸው ነገሮች ሊኖሩ ይችላሉ። ሌሎቹ የተቀሩ የህወሀት ያየ እንደሆነ ከአቶ አርከበና የአቶ ብርሃነ ገብረ ክርስቶስ ከስልጣን ያው የሚባል ነገር ነበረ። እነዚህ ሰዎች በአንዱ ቡድን ውስጥ የነበሩ ሰዎች ናቸው። በሌላ ቡድን ደግሞ አቶ አባይ ወልዱ አሁን የህወሀት ሊቀመንበርና የትግራይ ፕሬዚደንት እና አቶ አቶ ቴድሮስ ሀጎስ ያሉበት ያ በዚህ ቡድን ላይ ሴራ ሲያሰራ ነበር የሚባል ነገር አለ። ኮንግረሱ ከመካሄድ በፊት እነ ገሌ ሊባረሩ ነው፣ እንዲህ ነገር እየታሰበ ነው የሚባል ነገር ነበረ። እውነት ሊያሳይ የምችል እንደሆነ ያሁላችን ራሳችን እንደ ራሳችን እምነት ነው። ነገር ግን ሆነዋል። እነዚህ ሰዎች መባረር በሌለባቸው ሳይሆን በጣም መስራት ባለባቸው ጊዜ ተባረዋል። ሌላ ልናነሳው የምንችል ነገር እነዚህ ሰዎች ከወጡ በኋላ ከህወሀት የተተኩ ሰዎች እነማን ናቸው? አንዳንዶቹ ስም መጥቀስ አያስፈልግም ተጋዮችም ናቸው። በእድሜም ሜይቢ ከነ አቶ አርከበ በላይ የሚሆኑ ሰዎች ናቸው። ስለዚህ የሆነ እዛ ውስጥ ግራ የተጋባ ነገር ያለ ይመስላል። ሌላኛውን ርዕስ እናንሳ። እዛ ላይ አንድ ትንሽ አስተያየት አለኝ። እሺ፣ ባጭሩ ያድርጉልን፣ ሰአት የለንም። ሌላውን ሳናነሳ እንዳይቆረጥ። እሺ እኔ ዛ የማህ ያለው በህብረተሰብ ያለው ውጅምብር ነው፣ ይሄ ነው በወጣትነትም በብቃትም እና አርከበርቋይ ስናመጣ ሌላ ችግር ስለሌላቸው እውቅ ናቸው። አሁን ይሄ በመተካካት ብለህ ትልቅ ኤነርጄቲክ የሆነ ሰው አሽቀንጥረ መጣል በጣም ክታዋ አይመስለኝም። አቶ ብርሃንም እንደሱ በሙሉ እዚያ ያሉ ስራ አስፈጻሚ መጥቶ እኔ በሙሉ አውቃቸዋለሁ ነው አብዛኛዎቹም ራሴ ወታደሯ ሰለጠንኳቸው ናቸው። አብረንም ሰርተናል። አስቆድሞ ለዛ ለሽኩቻው ኢንፎርሜሽን ሊሆን የሚችለው ውዥንብር ነበሩ። እንእገሌ እንእገሌ እንእገሌ ይመጣሉ ተብሏል። ተክ የሀይሉ እሱ ነው ተብሎ በመቀሌ ህብረተሰብ ይታወቃል። ይሄ ምንድነው የሚያሳይ ከልት መፍጠር ነው፣ ተሰሚነት መፍጠር ነው። ሌላ አቅም በስነ ምግባር በሌሎች በሌሎችም ያሉትን አልጠጽም ግን የወጡ በጣም ጥሩ ባልላቸውም የተሻሉ ናቸው። ስለዚህ በዚህ ሁሉ ደምረህ በትግራይ እየተደረገው መተካካት ጤናማነት የለውም። ሌለኛው ርዕሳችን አቤት የሌሎች ፓርቲዎችም ነካ ማድረግ ነገር ግን በጣም ፈልገን መሰለኝ። ባጭሩ መግለጽ ብትችሉልኝ ጥሩ ነበር። ባጭሩ ግለጽልኝ ና ወደ ሞሽን ስለሌለብኝ ነው። እሺ፣ የደኢህዴን ላይ ብዙም የሚጠበቅ አይደለም። አዲስ ፓርቲም ስለሆነ የትግል ላይ የተሳተፈ መሪ የለውም። ብዙም የሚጠበቅ ነገር አይደለም። ነገር ግን ከህወሀት ቀጥሎ ብአዴን፣ ሌሎች መሪዎች ከብአዴን ይወጣሉ ተብሎ ሲጠበቅ የአቶ አዲሱ ወደ ስራ አስፈጻሚነት መመለስ ግን ሌላ ጥያቄ እያስነጣን ያለው አንድ ትልቅ ነገር የመተካከት ትርጉሙም መስፈርቱንም አላማውንም የሆነ የሳተ ምናምን የሚያስነትል ነገር አለ። ኦዴድ ውስጥ አቶ ኩማና አቶ አባዱላ ከኢህአዲግ ስራ አስፈጻሚ ወደ ማዕከላዊ ኮሚቴ ወረዱ። እነዚህ ሰዎች ኦፒዲዮ ውስጥ በጣም ትልቅ ቦታ ያላቸው ትልቅ ስፍራ ያላቸው ሰዎች ናቸው። እና ምናልባት ይህ መተካካት እንትን እዛ አካባቢ መሆናቸው እራሱ ሆን የጉዳት የለውም። የነ አቶ አርከበ ከህወሀት አጠቃላይ ከማዕከላዊ ኮሚቴ መባረር ይህ ምንም ጤነኛ አይደለም። አቶ አስገደ ስለ ገለጹት ቅድም ጤነኛ አይደለም። ሁለተኛ ለአነሳው የምፈለገው ነገር ጠቅላይ ሚኒስትር መለስ አንድ ጥቅል ክስት እንደሰር መስሎ የሚታይ ነገር መሪ ሳያፈሩ ነው የሞቱት። በቃ በአጠገባቸው እሳቸው እንዲተካ የሚችል መሪ አላፈሩ። ይሄ ወጣት መሪ ምናምን ፈጠርን የሚባለው ነገር አንደኛ አመላመሉ ላይ አሁን ራሱ ኢህአዴግ ውስጥ ማንስተታል በጣም የተሳሳተ ነ በጅም ላይ ነው እየተሰለሰ ያለው ከሰባት ሚሊዮን ምናምን በአንዴ በሁለት አመት። ወደ ሌለኛው ርዕስ እንለፍ። የአምስት አመቱ የልማት እና የለውጥ እቅድ ነው ዘጠነኛው የኢህአዲግ ጉባኤ ልዩ ትኩረት ሰጥቶ እንደተወያየበትና ከጠንካራ ውሳኔ እንዳሳለፈበት ሰምተናል። ይህንን የእድገትና የለውጥ እቅድ ከመጀመሪያው ጀምሮ የሚተቹ ነበሩ። ገሚሶቹ በኢትዮጵያ አቅም ሊደረስ የማይችል እቅድ ነው ይላሉ። ሌሎቹ ደግሞ ኢህአዲግ ሰብአዊ መብት ይረግጣል፣ የፕሬስ ነፃነትን ያፍናል የሚሉ የተለያዩ ወቀሳና ትችቶችን የህዝብን አቴንሽን የትኩረት አቅጣጫ ለማስቀየስ ያወጣው እንጂ ገቢራዊ እንደማይሆን ያውቀው ነበር ይላሉ። የሁለት ዓመት ተኩሉ የሥራ ሂደት ሲገመገምም በተፈለገው ፍጥነት እንዳልተሠራ የራሱ የመንግሥት ባለሥልጣናት አምነዋል። በኢህአዲግ ጉባኤ ላይ ግን ወደፊት በሚቀሩት ሁለት ዓመት ተኩል ጊዜ ውስጥ ይህንን እቅድ ገቢር ለማድረግ የድርጅቱ አባላትና ድርጅቱም እንደሚጥር አስታውቀዋል።